ጋይስ፣ በጣም ያሳቀኝን አንድ ኮሜንት ነው። አንድ ኮሜንት ብቻ ነው ማለት ብላችሁ በጣም ሳስበው ራሱ እያሳቀኝ ነው። ለማንኛውም ቪዲዮን ሳይቻችሁ ልመለስና ኮሜንቷን እናነባታለን። የትም እንዳትሄዱ። ቪዲዮም የሚለው ኮሜንት ውስጥ ሀያ አርባ ዓመተ ምህረት ላይ እንደሆናችሁ አስመስሉ ነው። በኢትዮጵያ አቆጣጠር አሁን 2017 ላይ ነን፣ በእነሱ ደግሞ ሀያ ሀያ አምስት ላይ ነን ያለ ነው። እንግዲህ ሀያ አርባ ላይ ወስዳችሁ ራሳችሁን አስቡና ኮሜንት አድርጉ ነው። ምን ሊፈጠር ይችላል የሚለውን እስቲ ኮሜንት። እኔ አንጋፋው ድምፃዊ እስጢፍ አረፋ እዚህ ጋር ደግሞ ጀለስ ባጊ ጅንስ ስትለብሱ ለማሰር የምትቸገሩ ሰዎች መላለኝ ብላ መላይዛ አለመታለች። እስቲ ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ባጊ ጂንስ የምታደርጉ ሰዎች እንደዚህ ላይ ጂንሱን ካረጋችሁት በኋላ ከዚህ ጋር የሚወጣው ነገር በጣም እንደሚደብር ታውቃላችሁ። ሰው እሱን ለማስተካከል የምናረገው ነገር ነው። ሰው ልክ እዚህ ጋር እንደምታዩት ጂንሱን በውስጥ በኩል ታስገቡት እና ከዛ ብረቷን ትከቷታላችሁ። ከዛ ብረቷ እንዳለች ነው ቁልፉን አባችሁ የምትቆልፉት ማለት ነው። እዚህ ጋ እንደምታዩት ከዛ እነዛ ከቆለፋችሁት በኋላ በቃ ለጊዜ ይዝላቸዋል ማለት ነው። ወደታቸው ያወርዱም ነው ማ ከዛ ኖርማሊ እንደምታስገቡ አሁን አያወርዱም ማለት ነው። እና ከዛ ይህንን እስክፈታው ሚስት ሀሳቧን ተቀይራለች። ምንድን ነው መጫኛን እንዴ ኧረ ይህን የመሰለ ኮሜንት ሳላነብላችሁ አልልም ብዬ ነው እንጂ አፍኖኛል። እሱ ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እኔ የምር ላይክ ኮፕሊንክ ምናምን ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ቫይራል እየሆንኩ አይደለም። በቃ የምችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ ወደ ኮሜንታችን እንሄዳለን፣ አብራችን ቆዩ። ቪዲዮ ምንድን ነው የሚለው? ወንዶች እስኪ እንደ ሴቶች እናስመስል፣ ከውሸታቸው ጀምሩ ይላል። እሱም ምን ብላን የሰከሰችው? አንተን ሳገኘህ ህይወቴ ሙሉ ሆነ። ደነዝ ሲያንሳት። እስቲ የእናንተን መጋጣሚ ኮሜንት ላይ አስቀምጡልኝ። ሌስገ ወደ ኮሜንት የመጀመሪያ ነ

ልቤን እንዳትሰብረው እ ብረት ለበሰ ወንድ እንዳለ ተማርሮ የለ። ይመቻችሁ። ግን ሴቶቹ ኮፒ ፔስት አታድርግ ላይ የተለየ ነገር ብር እኮ ወረቀት ነው፣ ታሰተኝበት ወረቀሉብር ወረቀት ነው። አባ አተወኝም አይደል ሲሉ ይመቹኛል። ይኸው ሜሪ ምን እንዳለች ተመልከቱ። ጋይ አረ ተነቅቶብናል አለች። የሆነ ትምህርት ቤት አለ እንዴ? ሁላችሁንም ሰብስቦ አንድ አይነት ነገር የሚያስተምሯችሁ የተለያየ ነገር ብሉ ምክንያት ያልተወራ ሳክስ ሳክስ ተውኝ። ወንዶች ደግሞ ሌላ ይቀር ሳክስ ካለ ከሴቶች የተሰከሳችሁትን ጻፉ ኮሜንት ላይ እና ይመቻችሁ። እዚህ ጋር ቀይ መብራት የሚበራ ከሆነ ፕሮፋይል የነክታችሁ ገብታችሁ ላይቭ ላይ ስለሆንኩኝ ብዙ ፎሎወርስ ታገኛላችሁ። ጋይዝ እኔ ሀበሻ መሆኔን የምወድበት ብቸኛው ምክንያት ማለት ነው ኮሜንት ለማም እንዴ! ወስፋታም ወስፋታም ሰው አለ የምር። እንዴት ኮሜንት ተመራምረው ተመራምረው እንደሚጽፉ ፈጣሪ ሆይ። ለማንኛውም አንድ ቪዲዮ ይዤላችኋለሁ። እስቲ ላሳያችሁና ከዛ ኮሜንት እናነባለን። ኔትም እናጥል። ቆይ ቆይ ቆይ ቆይ ቆይ፣ ሰፋት በሉ ከላይ ያስቀመጥኩትን ለነገር Ha ለሱም የሆን ኮሜንት ደግሞ እናንተ ትጨምራላችሁ ማለት ነው። ከሌላ አስቀመጥኩት ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄንን ነው። እሱ ምንድነው ጋይስ እናቴ ፎሎ አድርጋኛለች እና ኮሜንት ላይ ኖርማል ነገር ብቻ ጻፉ ብሎ ነው እንግዲህ የጻፈው። ያ ማለት አታገርጡኝ ነው። እኛ ደግሞ እንዴት ኖርማል ነገር እንደምንጽፍ ይታወቃል። እስኪ አብረን ኮሜንታን ይሄን ተመልከቱት። ሲጋራ ስታቆም እናት የምታይ ኮሜንት ላይ እንደዚህ ብለህ ስታገረጣው፣ ሌላኛው ደግሞ ሪፕላይ ላይ የገባና ሽሻ ጀምሮ ነው የማውቀው ይሄን ተመልክቶ የኤች አይ ቪ

እዚህኛው ላይ እንኳን እሱ የሚያዋዛ አይደለም ሶስት ቻፕተር ጨረስን እያጠና ቻፕተሩ ገብቶታል ሶስት ግን ትንሽ በቃ ቻው ይመቻችሁ ጋይስ እዚህ ጋር ቀይ መብራት የሚበራ ከሆነ ላይቭ ላይ ማለት ነው ጋይስ ንቁት እና ግቡ ፎሎ አስደርጋችኋለሁ ፎሎወርስ ጨምርላችኋለሁ ይመቻችሁ ጋይስ በዚህ ደረጃ እንዴት ነው አሽሙረኛል እንሆን የቻልነው አንድ ኮሜንት ነው የማነብላችሁ ጋይዝ ምን ያህል አንጀት የሚነካ ኮሜንት። ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንቷን ወይ እንላታለን። እየተም እንዳትሄዱ። ዛሬ አመጣጤ ማለት ነው ቸግሮኛል እላቸው ነው። ይሄ በክላ ማለት ነው፣ ናፍጣ ነው ይበላል፣ አይነሳም። አሁን ራሱ ጨርሷል። በሃይላንድ አስልኬያለሁ። እናንተ እያላችሁ እኔ እንደዚህ ልቸገር ወይ? እኔ አሁን ሾርባ ነው እየጠጣ ያለሁት። እኔ ሾርባ ልጠጣ ወይ ነዳጅ ልጣ ወይ? እናንተ እዚህ ቁጭ ብላችሁ እርዳታውን ነው የምፈልገው። እርዳታና እርዳታ ነው። እንደዚህ ብዬ ስጠይቅ ራሱ እናንተ ትምህርት ትወስዳላችሁ ይሆን? ላስተምራችሁ ይሆን ይሆን? ጆኒ ማኛ ደግሞ በኔ ላይ አንስታል፣ እንዳልረዳ እ እልምላ አለበት። እሺ ምንን ልሽጥ? እስከሌድ እስከሌድ ይሸጣል አሁን እስከሌድ ያለው ሰው ተቸግሮ ቸግሮኛል አካውንቴን ምናምን ላሳያችሁ አይደለም አስራ አንድ ላይሆን ይችላል ያለው አስራ ሁለት አስራ መቶም ሊኖረኝ ይችላል ግርቦኛል ሾርባ እየጠጣው ነው እናንተ ምን ትሰራላችሁ እኔን አትረዱኝም ወይ ቶም ያገልግል

ጋይስ ለሶስተኛ ዙር ለማንኛውም ይህን ቪዲዮ በምታዩበት ሰዓት እዚህ ጋር ቀይ መብራት የሚበራ ከሆነ ላይቭ ላይ ነኝ ማለት ነው። ፎሎ እያደራረኩኝ ስለሆነ ነክታችሁት ግቡና ብዙ ፎሎወርስ ይዛችሁ ትወጣላችሁ። አካውንታችሁን ታሳድጋላችሁ። ይህም ሜጋይስ